እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ እንግዲህ ስለ ማግኒዥየም በደንብ እናወራለን ማለት ነው። ማግኒዥየም ምንድን ነው? ማግኒዥየም አስፈላጊነቱ፣ እናም ጥቅሞቹ፣ እናም በማግኒዥየም የበለፀጉ ምግቦች ምን ምንድን ናቸው የሚሉትን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 ጠቃሚ ማዕድንና ኤሌክትሮላይት ነው። በሰውነት ውስጥ በአራተኛ ደረጃ በብዛት የሚገኝ ማዕድን ሲሆን ከ መቶ በላይ የኢንዛይም ምላሾች ውስጥም ይሳተፋል። ማግኒዚየም ለኃይል ምርት ለነርቭ ተግባር፣ ለጡንቻ መኮማተር፣ ለአጥንትና እድገትና የተረጋጋ የልብ ምትል ለመጠበቅ የሚያስፈልግ ማክሮ ማዕድን ወይም ደግሞ ማክሮ ሚኔራልስ ነው። በዋነኛነት በአጥንቶች ውስጥ ወደ 60% ገደማ የሚገኝ ሲሆን ቀሪው ደግሞ በጡንቻዎች በለስላሳ ቲሾችናም በደም ውስጥ ይገኛል ማለት ነው። ታዲያ የማግኒዚየም ምንጮች የምንላቸው ማግኒዚየም በተለያዩ ምግቦች ውስጥ ይገኛል። በአረንጓዴ ቅጠላማ አትክልቶች ውስጥ እንደ ስፒናች፣ ጎመንናም ኬል፣ በለውዝ ውስጥ እንደ አልመንድናም ካሽው ባለው ለውዝ ውስጥ፣ እንደ የዱባ ፍሬዎች ውስጥ ቺያ ሲድስ በሙሉ እህሎች ውስጥ በጥራጥሬዎችና በጥቁር ቸኮሌት ውስጥ በብዛት ይገኛል። እንዲሁም ደግሞ በተጨማሪ ምግቦች ወይም ደግሞ በሰፕልመንት መልክ እንደ ማግኒዥየም ሲትሬት ግላይሲኔት፣ ኦክሳይድ እናም ክሎራይድ ወዘተ የተባሉ በሰፕልመንት መልኩ ማግኘት ትችላላችሁ። እንዲሁም ደግሞ አንዳንድ የመጠጥ ውሃ ማግኒዥየምን ይዟል ማለት ነው። ታዲያ የማግኒዥየም ወሳኝ ተግባራት በሰውነታችን ውስጥ ምን ምንድን ነው የሚለውን በዝርዝር እነግራቸዋለሁኝ። አንደኛ ማግኒዥየም ለኃይል ምርት ይረዳል። የሴሎች የኃይል ምንዛሬ በሆነው በኤቲፒ አዲኖሳይን ትራይፖስፔት ውህደት ውስጥ ይሳተፋል። ሁለተኛ በጡንቻ ተግባር ውስጥ ነው። ጡንቻዎች በትክክል እንዲኮማተሩ እናም እንዲነቃቁ ይረዳል። የጡንቻ መኮማተር እናም ክራምፕ ወይም ደግሞ ቁርጥማትን ይከላከላል። ሶስተኛ የነርቭ ስርዓት ውስጥም ይሳተፋል። የነርቭ ግፊቶች ስርጭትን ይደግፋል ከመጠን በላይ የሆኑ ነርቮችን ያረጋጋል። መዝናናትንናም እንቅልፍንም ያበረታታል። አራተኛ ለአጥንት ጤና ይጠቅማል። ጠንካራ አጥንቶችን ለመገንባት ከካልሲየምናም ቫይታሚን ዲ ጋር አብሮ ይሰራል። ኦስቲዮፖሮሲስን ወይም ደግሞ የአጥንት መሳሳትን ይከላከላል። አምስተኛ የልብ ጤናን ይጠብቃል። የልብ ምትን ይቆጣጠራል፣ እናም ጤናማ የደም ግፊትን ይደግፋል። አሪቲሚያ ወይም ደግሞ መደበኛ ያልሆነ የልብ ምትን ይከላከላል። ስድስተኛ የደም ስኳርን ይቆጣጠራል። ኢንሱሊን እናም የግሉኮስ ሜታቦሊዝምን ለመቆጣጠር ይረዳል። አይነት ሁለት የስኳር በሽታ ተጋላጭነትንም ሊቀንስ ይችላል። ሰባተኛ የፕሮቲን ውህደት ውስጥ ይሳተፋል። ከአሚኖ አሲዶች ፕሮቲኖችን ለመፍጠር በጣም አስፈላጊ ነው። ስምንተኛ ዲኤንኤ እናም አርኤንኤ ውህደት ውስጥ ይሳተፋል። በዘረ ምልቁስ ማባዛትና መጠገን ውስጥ ይሳተፋል። ዘጠነኛ የኤሌክትሮላይት ሚዛንን ይጠብቃል። የፈሳሽ ሚዛን እናም የሴል ተግባርን ለመጠበቅ ከፖታሲየም፣ ከሶዲየም እናም ከካልሲየም ጋር ይሰራል። አስረኛ አንቲ ኢንፍላማቶሪ ውጤቶች አሉት። ስር ከሰደዱ በሽታዎች ጋር የተያያዘውን የስርዓት ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል። አስራ አንደኛ ስሜትናም የአእምሮ ጤናን ይጠብቃል። ስሜትን በመቆጣጠር ውስጥ የተሳተፉ የነርቭ አስተላላፊዎችን ይደግፋል። ዝቅተኛ ደረጃዎች ከድብርትናም ጭንቀት ጋርም የተገናኙ ናቸው። አስራ ሁለተኛ እንቅልፍን ያሻሽላል። ሜላቶኒን እናም ጋባን ይቆጣጠራል። ጥልቅ እረፍት የሚያስገኝ እንቅልፍን ያበረታታል። አስራ ሶስተኛ ቅድመ የወራባ ሲንድረም ወይም ደግሞ ፕሪሚኒስትራል ሲንድረም ወይም ህመምን እፎይታን ይሰጣል። ኢንፍላሜሽንን፣ የስሜት መለዋወጥንናም ቁርጠትን ይቀንሳል። 14ተኛ ከማይግሬን እናም ራስ ምታት እፎይታን ይሰጣል። እጥረቱ ከማይግሬን የመጋለጥ እድል መጨመር ጋር የተገናኘ ነው። ተጨማሪ ምግብ ወይም ደግሞ ሰፕልመንት ድግግሞሹን እናም ክብደቱን ለመቀነስ ይረዳል ማለት ነው። ስለዚህ ማግኔዚየም በሰውነታችን ውስጥ ለበርካታ ተግባራት በጣም አስፈላጊ የሆነ ማዕድን ነው። ስለዚህ ማግኒዚየም በርካታ ጥቅሞችን ይሰጠናል ማለት ነው። ማግኒዚየም አካላዊ አፈጻጸምንናም ማገገምን ያሻሽላል። የእውቀት ወይም ደግሞ የኮግኒቲቭ ተግባርን እናም ትኩረትንም ይደግፋል። አጥንቶችን እናም ጥርሶችን ያጠናክራል። ስር የሰደዱ በሽታዎች ለምሳሌ የልብ በሽታ፣ የደም ግፊት፣ የስኳር በሽታ ተጋላጭነትን ይቀንሳል። መዝናናትን፣ የተሻለ እንቅልፍንናም ጭንቀትን ማስታገስን ያበረታታል። የጉበት ተግባርን በመርዳት የሰውነትን መርዝን ያስወግዳል። የቆዳ ጤናን ሊደግፍ እናም ብጉርን ወይም ደግሞ ኢንፍላሜሽንን ሊቀንስም ይችላል ማለት ነው። ስለዚህ ማግኒዚየም በሰውነታችን ውስጥ በርካታ ተግባራትን ያከናውናል። ስለዚህ ከፍተኛ የማግኒዚየም ይዘት ያላቸው አስር ዋና ዋና ቶፕ የሆኑ ምግቦችን በዝርዝር እነግራቸዋለሁኝ እንዲሁም ደግሞ የማግኒዚየም ይዘታቸውን የጤና ጥቅሞቻቸውንና በአመጋገብ ውስጥ እንዴት ማካተት እንዳለባችሁ ደግሞ እነዚህን ምግቦችን እነግራቸዋለውኝ ማለት ነው። ማግኒዥየም እንደ ጥራጥሬዎች፣ ጥቁር አረንጓዴ ቅጠላማ አትክልቶች ውስጥ በለውዝ በሙሉ እህሎችና በተጠናከሩ የእህል ውጤቶች ባሉ የእጽዋት ምግቦች ውስጥ በስፋት ይገኛል። በተጨማሪም በአሳ በዶሮ ተዋጽኦ እናም በበሬ ስጋ ውስጥ ይገኛል። የማግኒዥየም ጥሩ ምንጮች የሚባሉት አልመንድ፣ ኦቾሎኒ፣ ካሽውስ፣ የዱባ ፍሬዎች የኦቾሎኒ ቅቤ፣ ቦለቄ፣ ጥቁር ቦለቄ፣ አኩሪ አተር፣ የአኩሪ አተር ወተት፣ የበሰለ ስፒናች፣ ስዊስ ቻርድ ወይም ደግሞ ቆስጣ፣ ነጭ ድንች ከቆዳው ጋር፣ ቡናማ ሩዝ፣ ኦትሜል፣ ሳልመን፣ የበሬ ስጋ፣ የዶሮ ስጋ፣ ሙዝ፣ ዘቢብ፣ ጥቁር ቸኮሌት ቢያንስ ከ70 ፐርሰንት በላይ የካካኦ ይዘት ያለው ወተትናም እርጎ ጥሩ የማግኒዥየም ምንጮች ናቸው። ታዲያ ማግኒዚየምን በስፋት የምናገኝባቸው አስር ምግቦችን ደግሞ በዝርዝር እነግራችኋለሁ። እነዚህን ምግቦች ማለት ነው። አንደኛ የዱባ ፍሬ ነው፣ ፐምፕኪን ሲድስ የምንለው የማግኒዚየም ይዘቱ 168 ሚሊግራም ማግኒዚየም በአንድ አውንስ ወይም ደግሞ በ28 ግራም የዱባ ፍሬ ይሰጠናል ማለት ነው። ከሚመከረው ዕለታዊ የማግኒዚየም መጠን 40 ፐርሰንት ገደማውን ይሸፍናል። የዱባ ፍሬ በአንቲኦክሲዳንትስ በጤናማ ስብ በዚንክናም በማግኒዚየም የበለጸገ ነው። በሽታ የመከላከል ስርዓትን፣ የፕሮስቴት ጤናን ይደግፋል እናም ኢንፍላሜሽንን ይቀንሳል። የተጠበሰ የዱባ ፍሬን እንደ መክሰስ መብላት ትችላላችሁ። ወደ ኦትሜል፣ ወደ ሰላጣ፣ ወደ እርጎ ጨምራችሁ የዱባ ፍሬን መጠቀም ትችላላችሁ። ሁለተኛ ስፒናች ነው። ስፒናች እንግዲህ የማግኒዚየም ይዘቱ 157 ሚሊግራም ማግኒዚየምን በአንድ ኩባያ ወይም ደግሞ በ180 ግራም ይሰጠናል ማለት ነው። ከሚመከረው የማግኒዚየም ዕለታዊ መጠን 37 ፐርሰንቱን ይሸፍናል። ስፒናች እንደ ብረት፣ ካልሲየም፣ ፖታሲየም እናም ቫይታሚን ኤ፣ ቫይታሚን ሲ እናም ቫይታሚን ኬ ያሉ ንጥረ ነገሮች ኃይለኛ ማመንጫ ነው። ለአጥንት ጤና እናም የኦክሲዲቲቭ ስትረስን ለመቀነስ በጣም ጥሩ ነው። እንዴት መብላት ትችላላችሁ? በሾርባ ከነጭ ሽንኩርት እናም ከወይራ ዘይት ጋር ተጠብሶ ስፒናችን መጠቀም ትችላላችሁ። ሶስተኛ አልመንድ ነው። አልመንድ እንግዲህ የማግኒዚየም ይዘቱ 80 ሚሊግራም ማግኒዚየምን በአንድ አውንስ ወይም ደግሞ በ23 አልመንድ ይሰጠናል ማለት ነው። ከሚመከረው የማግኒዚየም ዕለታዊ መጠን 20 ፐርሰንቱን ይሸፍናል። ጥቅሞቹም በፋይበር፣ በፕሮቲን፣ በቫይታሚን ኤ እናም ለልብ ጤናማ በሆነ ስብ የበለጸገ ነው። የአእምሮ እናም የልብ ጤናን ይደግፋል። እንዴት መብላት ትችላላችሁ? ጥሬ ወይም ደግሞ የተጠበሰ እንደ መክሰስ መብላት ወይም ወደ ግራኖላ ወይም ደግሞ በተጋገሩ ምርቶች ውስጥ አልመንድን ጨምራችሁ መጠቀም ትችላላችሁ። አራተኛ ጥቁር ቦለቄ ነው፣ የበሰለ ማለት ነው። የማግኒዚየም ይዘቱ 120 ሚሊ ግራም በአንድ ኩባያ ወይም ደግሞ በ172 ግራም የበሰለ ጥቁር ቦለቄ ውስጥ ማግኘት ትችላላችሁ። ከሚመከረው የማግኒዚየም ዕለታዊ መጠን 28 ፐርሰንቱን ይሸፍንልናል። ጥቅሞቹም ከፍተኛ ፋይበርናም የፕሮቲን ይዘት አለው። የደም ስኳርን ለመቆጣጠር ይረዳል። የአንጀት ጤናንም ይደግፋል። እናም ዘላቂ የሆነ ኃይልንም ይሰጠናል። እንዴት መብላት ትችላላችሁ? በሾርባ፣ በሩዝ ምግቦች ውስጥ ወይም ደግሞ በሰላጣዎች ውስጥ ጨምራችሁ ጥቁር ቦለቄን መመገብ ትችላላችሁ። አምስተኛ ደግሞ ጥቁር ቸኮሌት ነው። ከ70 እስከ 85 ፐርሰንት የኮኮዋ ይዘት ያለው ጥቁር ቸኮሌት የማግኔዚየም ይዘቱ 65 ሚሊ ግራም ማግኔዚየምን በአንድ አውንስ ወይም ደግሞ በ28 ግራም ጥቁር ቸኮሌት ውስጥ ማግኘት ትችላላችሁ። ከሚመከረው እለታዊ የማግኔዚየም መጠን ውስጥ 15 ፐርሰንቱን ይሸፍንልናል። የጥቁር ቸኮሌት ጥቅሞቹም በአንቲ ኦክሲዳንትስ በፍላቮኖይድ የበለጸገ ነው። እናም ስሜትንናም የአእምሮ ተግባርን ሊያሻሽል ይችላል። የልብ ጤናንም ይደግፋል። እንዴት መብላት ትችላላችሁ? በየቀኑ ትንሽ ቁራጭ ጥቁር ቸኮሌትን ተመግብ ወይም ደግሞ ወደ ኦትሜል ወይም እርጎ ጨምሩ። ስድስተኛ አቮካዶ ነው። አቮካዶ የማግኒዚየም ይዘቱ 58 ሚሊግራም በአንድ መካከለኛ አቮካዶ ማግኘት ትችላላችሁ። ከሚመከረው ዕለታዊ የማግኒዚየም መጠን 14 ፐርሰንቱን ይሸፍልልናል። ጥቅሞቹም የአቮካዶ በጤናማ ሞኖ አንሳቹሬት ስብ በፋይበር በፖታሲየምናም በፎሌት የተሞላ ነው። የልብ የቆዳ እናም የአእምሮ ጤናን ይደግፋል። እንዴት መብላት ትችላላችሁ? አቮካዶን ወደ ቶስት ወደ ሰላጣ ጨምራችሁ መጠቀም ትችላላችሁ። እንዲሁም ባዶውን አቮካዶን መመገብ ትችላላችሁ። ሰባተኛ ደግሞ ቶፉ ነው። የቶፉ የማግኒዚየም ይዘቱ 53 ሚሊግራም ማግኒዚየም በ3.5 አውንስ ወይም ደግሞ በ100 ግራም ማግኘት ትችላላችሁ። ከሚመከረው ዕለታዊ የማግኒዥየም መጠን ውስጥ 13 ፐርሰንቱን ይሸፍልንናል። ጥቅሞቹም ከፍተኛ ፕሮቲንን ይሰጠናል፣ ካልሲየምናም ብረትን ይሰጠናል። ለአጥንት ጤና በጣም ጥሩ ነው። እንዴት መመገብ ትችላላችሁ? በሰላጣ ውስጥ መጠቀም ትችላላችሁ። ስምንተኛ ደግሞ ቺያሲድስ ነው። ቺያሲድስን እንግዲህ የማግኒዥየም የሚዘቱ 95 ሚሊግራም ማግኒዥየምን በሁለት የሾርባ ማንኪያ ወይም ደግሞ በ28 ግራም ቺያሲድስ ማግኘት ትችላላችሁ። ከሚመከረው ዕለታዊ የማግኒዚየም መጠን ውስጥ 23 ፐርሰንቱን ይሸፍናል። ጥቅሞቹም ቺያሲድስ ከፍተኛ ፋይበር፣ ኦሜጋ3 ፋቲ አሲድ እናም በአንቲ ኦክሲዳንቶችም የበለጸገ ነው። ለምግብ መፈጨትናም ለልብ ጤና በጣም ጥሩ ነው። ቺያሲድስን ወደ እርጎ፣ ወደ ኦትሜል ጨምራችሁ መመገብ ትችላላችሁ። እንዲሁም የቺያሲድስ ውሃን በቀጥታ ውሃ ውስጥ በማድረግ መጠጣትን ትችላላችሁ። ዘጠነኛ ደግሞ ካሼው ነው። ካሼው እንግዲህ የለውዝ አይነት ነው። የማግኒዚየም ይዘቱ 74 ሚሊግራም ማግኒዚየም በአንድ አውንስ ወይም ደግሞ በ28 ግራም የካሽው ይዘት ማግኘት ትችላላችሁ። ከሚመከረው ዕለታዊ የማግኒዚየም መጠን ውስጥ 18 ፐርሰንቱን ይሸፍናል። ጥቅሞቹም ጤናማ ስብ፣ ፕሮቲን፣ መዳብና ብረትን ይሰጣል። የኃይል ምርትን እናም የበሽታ መከላከል ስርዓትንም ይደግፋል። እንዴት መመገብ ትችላላችሁ? የተጠበሰ ካሽውን እንደ መክሰስ ተመገቡ ወይም ደግሞ ወደ ጣፋጭ ምግቦች ውስጥ ቀላቅሉት። አስረኛ ደግሞ ሙሉ እህሎች ናቸው። ለምሳሌ ኪንዋ እናም ቡናማ ሩዝ። የማግኒዚየም ይዘታቸው ኪንዋ 118 ሚሊግራምን በአንድ ኩባያ የበሰለ ኪንዋ ውስጥ ማግኘት ትችላላችሁ፣ 118 ሚሊግራም ማግኒዚየም ማለት ነው። በቡናማ ሩዝ ውስጥ ደግሞ 84 ሚሊግራም ማግኒዚየምን በአንድ ኩባያ የበሰለ ቡናማ ሩዝ ውስጥ ማግኘት ትችላላችሁ። የእነዚህ እንግዲህ ጥቅሞቻቸው በፋይበር በቢ ቫይታሚኖችና በአንቲኦክሲዳንት በአንቲ ኦክሲዳንት የበለፀጉ ናቸው። የደም ስኳርን ለማረጋጋትና የምግብ መፈጨትን ለመደገፍ ይረዳሉ ማለት ነው። እንዴት መመገብ ትችላላችሁ? በሰላጣዎች ውስጥ ወይም ደግሞ እንደ የጎን ምግብ ሰርታችሁ መጠቀም ትችላላችሁ ማለት ነው። ስለዚህ እነዚህ አስር ምግቦች በማግኒዥየም በጣም ከፍተኛ እና ኃይለኛ ናቸው ማለት ነው። ታዲያ በየቀኑ የማግኒዚየም መጠን ምን ያክል ያስፈልጋቸዋል? የሚለውን ደግሞ እንመለከታለን። ለሕፃናት የማግኒዚየም ፍላጎት በእድሜ ይጨምራል። ከአንድ እስከ ሶስት ዓመት የሆኑ ታዳጊዎች በቀን ወደ 80 ሚሊግራም ማግኒዚየም ያክል ያስፈልጋቸዋል። ከአራት እስከ ስምንት ዓመት ባለው ጊዜ ውስጥ ደግሞ 130 ሚሊግራም ያክል ማግኒዚየም ያስፈልጋችኋል። ከ9 እስከ 13 ዓመት የሆኑ ትንሽ ተለቅ ያሉ ልጆች በቀን እስከ 240 ሚሊግራም ያክል ማግኒዚየም ያስፈልጋቸዋል። በአስራዎቹ እድሜ ውስጥ እያላችሁ ፍላጎታችሁ ይበልጥ ጨምራል። ከ14 እስከ 18 ዓመት የሆኑ ወንዶች በቀን 410 ሚሊግራም ያክል ማግኒዚየም ያስፈልጋቸዋል። በተመሳሳይ እድሜ ላይ ያሉ ሴቶች ደግሞ በቀን ወደ 360 ሚሊግራም ያክል ማግኒዚየም ያስፈልጋቸዋል። ለአዋቂ ወንዶች የሚመከረው ዕለታዊ መጠን ደግሞ ከ400 እስከ 400 ሚሊግራም ያክል የማግኒዚየም መጠን ነው። ለአዋቂ ሴቶች ደግሞ የሚመከረው ከ310 እስከ 320 ሚሊግራም ያክል ማግኒዚየም ነው። እነዚህ ቁጥሮች ታዲያ በእድሜ እናም በእንቅስቃሴ ደረጃ ላይ በመመስረት በትንሹ ይለያያሉ። እርጉዝ የሆኑ ሴቶች ደግሞ ተጨማሪ ማግኒዚየም ያስፈልጋቸዋል። በቀን ወደ 350 እስከ 360 ሚሊግራም ያክል ማግኒዥየም ያስፈልጋቸዋል። እናም ጡት የሚያጠቡ እናቶች ደግሞ በቀን ከ310 እስከ 320 ሚሊግራም ያክል ማግኒዥየም ያስፈልጋቸዋል ማለት ነው። አስፈላጊ ሆኖ እነዚህ እሴቶች ወይም ደግሞ መጠን ከምግብና ከመጠጥ ማግኘት ትችላላችሁ ማለት ነው። ከምግብ ተጨማሪዎች ወይም ደግሞ ከሰፕልመንት የሚገኘው ማግኒዥየም በቀን ከ350 ሚሊግራም መብለጥ የለበትም በጤና ባለሙያ ካልተመከረ በቀር ማለት ነው። ምክንያቱም ከምግብ ተጨማሪዎች የሚመጡ ከፍተኛ መጠኖች ማለትም ከሰፕልመንት ማለት ነው ኦቨር ከወሰዳችሁ እንደ ተቅማጥ፣ ቁርጠት ወይም ደግሞ የኩላሊት ችግር ያለባቸው ሰዎች ላይ የበለጠ ከባድ የሆነ ጉዳትን ሊያስከትሉ ይችላሉ። የኩላሊት ችግር ባይኖርባችሁም የኩላሊት ችግርን ሊያስከትልባችሁ ስለሚችል ማግኒዥየምን በሰፕልመንት መልኩ ሐኪማችሁን ሳታማክሩ ኦቨር መውሰድ የለባችሁም ማለት ነው። ምክንያቱም ስር የሰደዱ የተለያዩ የጤና ችግሮችን ሊያስከትልባችሁ ስለሚችል ጥንቃቄ ማድረግ አለባችሁ። ብዙውን ጊዜ ማግኒዥየምን አመጋገባችሁን በትክክል ካስተካከላችሁ ከአመጋገብ ሙሉ በሙሉ ማግኘት የምትችሉ ይሆናል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። ስለ ማግኒዥየም በሚገባ በደንብ ያወቃችሁ ይመስለኛል። በቀጣይ ደግሞ የማግኒዥየም እጥረት ምልክቶቹ ምን ምንድናቸው? የሚለውን በስፋት ደግሞ ቪዲዮ የምሰራላችሁ ይሆናል ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። ይህ የጤና ትምህርት ለበርካቶች እንዲደርስ አድርጉ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።